ሄሎ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? እኔ ሁሉ ሰላም። በዛሬ ቪዲዮ ይዤ ላችሁ የመጣሁት የቴሌ ብር ዋሌትን የተመለከተ ነው። በቅርብ ቀን ቴሌብር ዋሌት አዲስ ይዞት የመጣው ፊቸር አለ ይህም ፊቸር ምንድን ነው የኢትዮጵያ ንግድ ባንክ አካውንትና የአቢሲኒያ ባንክ አካውንት ካላችሁ ቀጥታ ከባንኩ አካውንቱ ወደ ቴሌብር ዋሌት ትራንስፈር የምታደርጉበት መንገድ ነው ሶ በዚህ ቪዲዮ ያጠቃለልኩት ምንድን ነው የኢትዮጵያ ንግድ ባንክ አካውንት ካላችሁ ወደ ቴሌብር ዋሌት እንዴት ትራንስፈር እንደምታደርጉ አሳያችኋለሁ በጥሞና ተከታተሉኝ የኢትዮጵያ ንግድ ባንክ አካውንት ለመግባት ከፈለጋችሁ መጀመሪያ ስምንት ስምንት ዘጠኝ መሰላሉላችሁ ትደውላላችሁ እዚህ ስደርሱ አንድ ቁጥር ሎጊን ትላላችሁ ማለት ነው። እዚህ ጋ ደግሞ ፒንክ ይጠይቃቸዋል ሁላችሁም የየራሳችሁ ፒንኮድ ኮድ ባንኩ የሚሰጣችሁ እኔ የራሴን ፒንኮድ ዜጋ እዚህ እዚጋ የተለያየ ምርጫዎች ጋር ይሰጣችኋል እናንተ አራት ቁጥር ትነኩና ሞሮሽ ኦፕሽን ቢለውን ትመርጣላችሁ ማለት ነው። እዚህ ጋም የተለያዩ አምስት ምርጫ የሚሰጣችኋል እናንተ አምስት ቁጥር ነክታችሁ ሴንድ። በድጋሚም እዚህ ጋም አምስት ቁጥር ትነኩና ሴንድ እዚህ ጋር ስደርሱ ታዲያ የተለያየ ምርጫ ይሰጣቸዋል። የመጀመሩ ኮቪድ ናይን ዶኔሽን ይላል። ሁለተኛው ኦን አካውንት ትራንስፈር ይላል። ሶስተኛው ትራንስፈር ቱ ቴሌብር ዋሌት ይላል። ሶ እናንተ የተለያየ ሰርቪስ አሉ። የእናንተም ትመርጡት ግን የትኛው ነው? ቴሌብር ትራንስፈር ዋሌት የሚለውን ሶስት ቁጥርን ሴንድ። እዚህ ጋር ስደርሱ አንድ ቁጥር ትነኩና ሴንድ። አሁንም እዚህ ጋር ስል ቁጥር እንድታስገቡ ይጠይቃችኋል። እናንተ የራሳችሁን ወይ ደግሞ የጓደኞቻችሁን ትራንስፈር ልታደርጉለት የምትፈልጉትን ስልክ ቁጥር ታስገባላችሁ። ሶ እዚህ ላይ ስልክ ቁጥሩን አስገብታችሁ ሴንድ ትላላችሁ። ማለት እዚህ ጋር አማውንቱን ይጠይቃችኋል። ስልክ ቁጥሩን አስገባችኋል፣ የቴሌብር አካውንት ስል ቁጥር የሚገባበት ትራንስፈር የሚደረገውን አማውንቱ እዚህ ጋር ትጽፋላችሁ። ሌሴ ኒ አመተ ወብር ላለውን እዚህ ጋር ሪማርክ ነው። ሪማርክ ኤኒቲንግ መጻፍ ትችላላችሁ። ትራንስፈር የምታደርጉበት ሪዘን ሊሆን ይችላል። ሶ እዚህ ጋር ሪማርኩን ለ ለስ ኦኬ ለውና ሴንድ ለዋለሁ ማለት በኔ ሳይድ እዚህ ጋር ኮንፊርሜሽን ይጠይቀናል። የመጨረሻው ኮንፊርሜሽን ይሄ ይሄ ይሄ ስልክ ቁጥር ይሄ ባንክ አካውንት ይሄ መጠን ብር ሪማርኩ ይሄ ነው። ኮንፊርም ማድረግ ከፈለጋችሁ የስ አንድ ቁጥር ንኩ ይላል። ካልሆነ ደግሞ ኖ ከፈለጋችሁ ደግሞ ሁለት ቁጥር ንኩ ይላል ማለት ነው። ሶ እናንተ አንድ ትነኩና ሴንድ ትላላችሁ። እኔ ኦልሬዲ ብርድ ትራንስፈር ስላለኩኝ እዚህ ጋር ብዙም አያስፈልገኝም። ይሄ መጨረሻው ነው። አንድ ሴንድ ካላችሁ በኋላ ሰክሰስፉል ሲሆን የቴሌብር ዋሌት ላይ ዲፖዚት ይሆናል ብሩ ማለት ነው። ይሄ መቶ ብር መጠን ማለት ነው። በተጨማሪም ደግሞ ከኤስኤምኤስ የኢትዮጵያ ንግድ ባንክ ደግሞ ዴቢት እንደሆነ እንደተቆረጠባችሁ መቶ ብር ይልክላችኋል ኤስኤምኤስ ማለት ነው። ሶ እዚህ ጋር ልብ ማለት ያለባችሁ እያንዳንዳችሁ በዩኤስኤስዲ ኮድ መጠቀም ትችላላችሁ። አንደኛው ሞባይል ባንክ ተጠቅማችሁ ወደ ንግድ ባንክ ትራንስፈር ለማድረግ ካልሆነ ደግሞ የኢንተርኔት ባንኪንግ ማንኛውም ባንክ ብራንች ሄዳችሁ የኢንተርኔትን አፕሊኬሽን ሞባይላችሁ ላይ አስጨናችሁ በቀላሉ ትራንስፈር ማድረግ ትችላላችሁ ወደ ቴሌብር ዋሌት ማለት ነው። ሶ ሁለት ኦፕሽን አሉ። የኢትዮጵያ ንግድ ባንክ ላይ ሞባይል ባንኪንግ ና ኢንተርኔት ባንኪንግ። ሞባይል ባንኪንግ ዩኤስሲሲዲ ልክ ኮከብ ስምንት ስምንት ዘጠኝ የሚለው ነው። ሁለተኛ ደግሞ ሞባይል እንትን ኢንተርኔት ነው እሱ ደግሞ አፕሊኬሽን ሞባይላችን ሊያስጨንን ነው ማለት ነው። ለዛሬ እዚህ ላይ ያበቃለሁ። አመሰግናለሁ። አስቴት ካላችሁ ኮሜንት አድርጉ። ባይ።